በውስጣችሁ እያስፈራራችሁ ወይ ደግሞ እያስደስታችሁ ይሆናል ብላችሁ የምትገምቱት ነገር እዩት። ያ ነገር ከነገ ህይወታችሁ ጋር የተገናኘ ነው። ስኬቶቻችን በተፈጥሮ ደረጃ ባይዲፎልት እንዲወጡ እንጂ በትግል እንዲወጡ አይሆንም። አድረው ሰላም ሰላም፣ ፓስተር ሮን ነኝ፣ ከሮን ፖድካስት። ዛሬ ጥቂት ሀሳብ ወደ እናንተ ይዤ መጥቻለሁ። ባለፈው ሳምንታት እዚህ ቦታ ላይ የወደፊት ህይወታችን ምን ይመስላል? የሚል ሀሳብ ሼር አድርጋችሁ ነበር። እና እዛ ቦታ ላይ ዋናው ነገር ወደፊት ህይወታችን የሚሆነው ዛሬ በምንወስነው፣ ዛሬ በምንመርጠው እና በወሰናቸው ነገር ምርጫዎቻችን ላይ ተመርኩዞ ፍሬዎቻችን ያንን ነገር እንደሚመስሉ ውጤታችን በዛ መልክ እንደሚቀኝ አይተን ነበር። ዛሬ ደግሞ እንዲሁ ታዲያ ዛሬ ምርጫዬ ምን ቢሆን ነው ነገዎቼ ያማረ የሚሆኑት? ምርጫዎቼ ዛሬ ምን ላይ ባተኩር፣ ለእኔ ቤስት ምርጫ ምንድን ነው የሚለውን ነገር እንንገራቸው። የመጀመሪያ ሰው የሚባለው ከእግዚአብሔር የተገኘ ድንቅ ፍጥረት ስለሆነ በእግዚአብሔር መልክ ወይም በእግዚአብሔር ባህሪ የተሰራ ከእግዚአብሔር እስትንፋስ ከእግዚአብሔር ቃል አማካኝነት የሚኖር እንደ እግዚአብሔር ደግሞ መስራት የሚችል እንደ እግዚአብሔር አይነት ባህሪ ያለው ፍጥረት ስለሆነ ባህሪዎቻችንና ኔቸሮቻችን በትክክለኛው ማወቃችን ዛሬ ለምንኖረው ሕይወት በጣም ይጠቅመናል ብዬ አስባለሁ። ምክንያቱም እግዚአብሔር ባህሪ ውስጥ አንዱ እግዚአብሔር የሚያስበውን ያየውን፣ ገና በስጋ ወይም በሚታየው ዓለም ያልተተከለውን ውጤት ያልመጣውን ነገር ገና ቀድሞ እንደሚመጣ በምናብ ዓለም ላይ አይቶ ኢማጂን አድርጎ ተመልክቶ ገና ከመሆኑ በፊት የሚያሳውቅ የሚናገር አምላክ ነው። ምክንያቱም ነገር በምድር ላይ ፍሬዎች ከመታየታቸው በፊት ነገሮች ከመሆናቸው በፊት አስቀድሞ እግዚአብሔር በነቢያቱም በመላእክትም በተለያየ መልክ እግዚአብሔር በስጋ ያልተገለጠን ነገር ይናገራል። ከዛ የተናገረው ወይም ያየው ነገር ይሆናል። የተናገረው ማለት በአፉ ዝም ብሎ እንደ ሴንተስ እንደ ወርድ ያወራው ቃል ሳይሆን እግዚአብሔር ከአፉ የሚያወጣው ሁል ጊዜ በልቡ ያየውን ነገር ነው። በልቡ የተመለከተውን ነገር ነው። የጨረሰውን ነገር ነው። ገና ከመሆኑ በፊት ፍሬም የያዘ ፐርፐዙን የያዘ በሁሉ በዲቴል የታወቀ በሁሉ ነገር መልካሙን ተሰርቶ ያለቀን ነገር ነው እግዚአብሔር በአፉ ወይም በአንደበቱ የሚያወጣው ማለት ነው። ልክ እኛም ከሱ ባህሪ ስለተፈጠርን ሁሉን ሕይወት ሁል ጊዜ በልባችን ጨርሰን በልባችን አይተን ነው ከዛ በኋላ እያሰብነው ፊል እያደረግ ነው በውስጣችን በደንብ ቅርጹን መልኩን ውጤቱን እየተመለከትን ወይ በፍርሃት መልክ ወይ በደስታ መልክ ነገሮችን የምናወራው ሰው ፍርሃትን የሚያመጣውንም ወይ ደግሞ የማንፈልጋቸውንም ሀንሳቦች በልባችን አስገብተን እንደዛ አይነት እንደሚሆኑብን ስናስብ ስንገምት ስንፈራ እያየናቸው ቀስ ብለን ልናወራቸው ለሰው ልንጫወታቸው ደግሞ እንደገና እንዳይሆንብንም ደግሞ ልንጸልባቸው ራሱ እንችላለን። ከዛ እነዚህን ነገሮች ሁሉ በፍርሃት መልክ ይቀመጡ እንጂ ልክ ወደ እኛም የሚቀጥለው ህይወታችን በዛ መልክ የሚሆኑ ውጤት ሆነው የሚመጡ መሆናችንን አናቅም ስለፈራን ወይም ደግሞ አይሆንብን ብለን ስለሰጋን ሳይሆን የማይሆኑት በልባችን ካሉ በውስጣችን የምንጨነቅባቸው የምንፈራባቸውና እነሱን ነገር ሁል ጊዜ በጠዋትም በማታም የምናስባቸው የምናወራቸው ከሆነ ነገሮቻችን ላይ መሆን አይቀሩም። ይሄ የሆነው የእኛ ባህሪ በዚህ መልክ እንዲሰራ እግዚአብሔር ስለፈጠረን ነው ማለት ነው። እና ይሄ ስለማይቀር ሁላችንም ነገሮቻችንን ለመቀየር የሚያስፈልገን መዝሙረኛው መጽሐፍ ዳዊት ላይ ምዕራፍ አንድ ጀምሮ ያለውን ክፍል ላስታውሳችሁ። ምስጉን ነው በዋዘኞች መንገድ ያልሄደ፣ በክፎዎች ምክር ያልተቀመጠ። እሱ በህይወቱ ውስጡ ላይ እነዚህ የእግዚአብሔር ምክር በሌለበት ስፍራ በዛ ሀሳብ፣ በዛ ኢንፍሉዌንስ፣ በዛ ወሬ፣ በዛ ደስታ፣ በዛ ነገሮች ውስጥ ጊዜን የማያሳልፍ ከእግዚአብሔር ባልወጡ ሀሳቦች የሚደሰት የሚኖር በእንደነዛ ነገር ተሞልቶ የማይኖር ሰው የተባረከ ነው። መጀመሪያ በቃ በረከቱ ለምን ይህን የሚለው እነዛን ሀሳቦች ከእግዚአብሔር ምክር ውጭ ባሉ ሀሳቦች ጊዜውን የሚያሳልፍ ከዛ ነገር ጋር አብሮ አሶሴት የሚያደርግ፣ የሚማር፣ የሚሰማ፣ የሚዝናና ህይወቱን በዛ መልኩ እመራለሁ ብሎ ከእግዚአብሔር አፍ ባልወጣው በእውነተኛ ባልሆነ ቃል ጊዜውን የሚያሳልፍ ሰው እነዛ ሰዎች ያንኑ ነገር ኢማጂን ማድረጋቸው አይቀርም። ያንኑም ነገሮች ሁሉ በልባቸው ተክለው ማየታቸው አይቀርም። ስለዚህ የነገ ውጤታቸው ዛሬ ከወሰኑት ህይወት ከፍም ዝቅም አይልም ብያችሁ ነበር። ልክ እንደዚሁ እነዛ ምክሮች በልባችን ውስጥ ገብተው የእኛ ፍሬ የእኛ ውጤት መሆናቸው አይቀርም። ስለዚህ ይህንን መጀመሪያ ብለሲንጎ ምንድነው? በእንደነዛ በክፎችና በሀጤተኞች ምክር ውስጥ በዛ ኢንፍሉዌንስ በዛ አሶሲሽን ውስጥ የማይኖር ሰው በእንደዛ አይነት ወሬዎች ያ ማለት በዩቲዩብ በፌስቡክ በቲክቶክ በተለያየ ሶሻል ሚዲያ እኛን አቴንሽን የሚገዙ በጣም ብዙ ወሬዎች አሉ። እነዛ ወሬዎች የፖለቲካ ወሬ ሊሆን ይችላሉ፣ የሃይማኖት ወሬ ሊሆን ይችላሉ፣ የጦርነት ወሬ ሊሆን ይችላሉ፣ የቢዝነስ ሊሆን ይችላሉ፣ ሴክሹዋል ባህሪዎች ሊሆኑ ይችላሉ። የተለያየ ነገሮች ስንሰማቸው ደስ የሚያሰኙ የእኛን ቀልብ የእኛን ልብ የሚገዙ ከዛ በውስጣችን ቦታ ካገኙ እነዛን የሰማናቸውን ነገሮች መጥላት፣ ማዘን፣ በነሱ ኦብሰስድ መሆን፣ በነዛ መሙላት እንጀምራለን። ከዛ እነሱንም ደግሞ የተሞላነውን ነገር ኢማጅን ማድረግ እንፈልጋለን። ከዛ በኋላ ማየት እንፈልጋለን። የልባችን ውስጥ ደግሞ የተሞላውን ነገር ፕራክቲስ ማድረግ እንጀምራለን ከዛ በእኛው ልብ የተዘራውና በእኛ አይምሮ የታሰበው ሀሳብ ተመልሶ ለእኛ ሕይወት ጠላትና ሞት ሆኖ ይሰራል። እድሜዎቻችንም ዘመኖቻችንንም በከንቱ እንድንጨርስ ጊዜ የሰጠንባቸው ነገሮች ሁሉ ተመልሰው እኛን ይቆጣጠሩናል። እምቢ ብንል እንኳን አውረዲ ልባችን ውስጥ ቦታ ሰተን ስለሰማናቸው፣ ጊዜ ወስደን ስለሰማናቸው ውስጣችን ከተተከለው ጠምዘዘው ይገዙናል። ባሪያ እንሆናለን። ለምንድነው ባሪያ እንሆናለን? ይህ ሰውነት ከምናስበው ሐሳብ በላይ ሊራመድ አይችልም። ይህ ሰውነታችን ለምናስበው ሐሳብ ባሪያ ነው፣ ተገዢ ነው። ዋናው ጥሩ ወይም መጥፎ ሐሳብ አስገባለት፣ እንጂ በውስጣችን ለምናስበው ሐሳብ አካላችን ተገዢና ታዛዥ ነው እና በሕይወታችን ውስጥ እንደነዚህ አይነት ህይወትን ጎጂ ነገሮቻችንን የሚያጠፉ የህይወት ጉዞዎቻችንን የሚያሰናክሉ መጥፎ ሀሳቦች ላይ ጊዜያችንን እየሰጠን ለእነሱ ጆሮችን ሰጠን፣ ለነሱ አይናችንን ሰጠን፣ እየሰማን ሌላ ጥሩ ወሬ ብንጠብቅ ሪዛልታችን መልካም ሊሆን አይችልም። ስለዚህ ምንድነው ኢማጅን የምታደርጉት በውስጣችሁ ዲፕ ሊስተኙ በውስጣችሁ እያስፈራራችሁ ወይ ደግሞ እያስደስታችሁ ይሆናል ብላችሁ የምትገምቱት ነገር እዩት። ያ ነገር ከ ነገ ህይወታችሁ ጋር የተገናኘ ነው። ፈጽሞ ከዛ ህይወት ላይ ሊለያይ አይችልም። አንድ አይነት ነው፣ አልተገለጠም እንጂ ነገዎቻችን ከልባችን ካለው ሀሳብ ጋር አንድ አይነት ነው። ምንም አይነት ለውጥ የለውም ማለት ነው። እና ለውጦቻችንን በዚህ መልክ እንድንሰራ ዛሬ ደግሞ ምዕራፍ አንድ ላይ ይህን አለ። ከዛ በምዕራፍ ሁለት ላይ ደግሞ በነገር ግን የተባረከው ምንድነው? ነገር ግን በእግዚአብሔር ህግ ደስ የሚሰኝ ሰው ቃሉንም በሌሊትና በቀን የሚያስበው ሰው ምስጉን ነው፣ የተባረከ ነው። ይህ በረከቱ ደግሞ ምን ይመስላል? በወንዝ ዳር እንደተተከለ ምንድ ነው፣ ዛፍ ነው። ፍሬዋንም በወቅቱ እንደምሰጥ፣ ቅጠሏም ሁሉ እንደማይጠወልግ ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል ሲል ይሄ ል ምርቃት እየነገረን አይደለም። እንደዚሁ ነው የምሰራው፣ ይከናወንልኛል፣ ፍሬን አላቋርጥም፣ ፍሬ መስጠትን አላቋርጥም፣ ቅጠሌ አይጠወልግም ብለን እንድንናገረው ብቻ ሳይሆን ቀደም ብሎ የተናገረውን ነገር ቃል አስቡት። የዚህን ቃል መጽሐፍ በማታም በቀንም የሚያስብ ያንን ቃል የሚደሰትበት በቃ በጣም በስሜት በፍላጎት የሚያነብሰው ያንን በደስታ ያልያስከውን ነገር በደስታ ያልተቀበልከውን ነገር ሌሊት ይዘህ ልታስበው አትችልም። በደስታ ያልተቀበልከውን ነገር ጠዋት ላይ ይዘው ልትከርም አትችልም። ሁሌ አንድ ነገር ልንገራቸው ሱሶች ሁሉ የምንወዳቸው ነገሮች ሁሉ ከኛ ደስታ ጋር የተገናኙ ናቸው። ሁሉ ነገር በደስታ አማካኝነት ነው ሱሰኛ ያደረጉን። ጌምን የሚወድ ሰው ጌም ሱሰኛ የሆነ ሰው ማንም አለቃ ያስፈልገው ባገኘው አጋጣሚ ሁሉ በሄደበት ቦታ ላይ ጌም የሚጫወተው ሱስ ደስታ ያስገኛል ብሎ ይህንን ሰውነቱ ስለለመደ ነው። ስለዚህ ባገኘው ነገሮች ሁሉ ወደዛው ሱስ ወዳለው ነገር ምን ያደርጋል ማለት ይሳባል፣ ይገባል። ምንም በማንኛውም ቀዳዳ ባገኘ ቁጥር ለዛ ነው። ኢቭን ያንን ካላደረገ ራሱ ይደብረዋል። ለምን ያ የለመደውን ነገር ለማግኘት ለመሄድ አካላችን በሱስ ደረጃ ምን ሆኗል ማለት ነው። በደስታ ደረጃ ተዋውደዋል። ስለዚህ ልክ እንደዚህ ነው የእግዚአብሔር ቃል ደስታ የሆነላቸው ማለት ልክ እንደ ውስጣቸው ሳያገኙት የሚደብራቸው ያንን ነገር ካልሰሙ ያንን ነገር ካላገኙ በጣም ስሜታቸው የሚጎዳ የሆነ ሰው የተባረከ ነው። ለምን ይህንን ቃል በዚህ አይነት ደረጃ ሱስ ከያዘን በቃ፣ ይህንን አምጣሚ ይህ ከሆነ ይህንን ስታነቡ ሁል ቀን የምትጸልዩ የምታነበው ይህ ከሆነ በእግዚአብሔር ቃል ውስጥ የምትሞላው እንደ ሌሎች ህይወታችንን አይጎዳም። የእግዚአብሔር ቃልን በሙላት መኖር መሞላት ሳይድ ኢፌክት የለውም። የበለጠ ህይወታችንን እያሳመረ እያቀና ፍሬያማ እያደረገ ይጠቅመናል ማለት ነው። ልክ እንደዛች ዛፍ ፍሬያችንም መስጠት አናቋርጥም፣ ቅጠላችንም አይደርቅም። የምንሰራ ሁሉ ምን ያደርግልናል? ይከናወንልናል ብሎ የተናገረው እንደነዚህ አይነት መጣበቅ ውስጥ እንደዚህ አይነት ደስታ ውስጥ ከእግዚአብሔር እውነት ጋር ተዋውደን ከገባን በዛ ደስታ ውስጥ ከገባን በዛ ህይወት ውስጥ መቆየት ከቻለን እነዚህ ስኬታማ ፍሬዎችን ጥረን አይደለም ታግለን አይደለም ዝም ብሎ የኛ ህይወት ማንኛውም ስፍራ ላይ የሚገለጥ አይነት የስኬት ህይወት መኖር እንችላለን ማለት ነው። ስኬቶቻችን በተፈጥሮ ደረጃ ባዲፎልት እንዲወጡ እንጂ በትግል እንዲወጡ አይሆንም ማለት ነው። ስለዚህ ፍቅር ላይ ስንመጣ፣ ትጋት ላይ ስንመጣ፣ ሰክሰስፉል ስራ ላይ ስንመጣ ምጥ የሚሆንብን መጀመሪያ ከልባችን ስለማናየው ከስጋ ተነስተን በዚህ በአይምሯችን አስበን ስለምንሰራው እንሰራውና እናቋርጠዋለን። ለምን ውስጣችን የሌለውን ነገር በስሜት ብናደርገው፣ በሆነ ጉልት ብናደርገው ልንጸናበት አንችልም። ግን የተዋሃድን በውስጣችን ያስገባው ቅድም የነበብኩትን ቃል እንዳትረሱ። ምንድን ነው የሚለው? የዚህን ህግ መጽሐፍ በቀንና በሌሊት የሚያስበው በሱ ደስ የሚሰኘው በቃ በሱ መደሰት ከጀመረ የመጀመሪያ የስኬትን መሰረቱን ያዘ ማለት ነው። ስለዚህ ይህንን ቃሉን የሚያስብ ሰው በትዳሩ፣ ቀጥሎ በአገልግሎቱ፣ በቢዝነሱ፣ በማንኛውም አይነት የተሳካ ህይወት መኖር የሚችልበትን በሮችም ከፈተማት ኪውን አገኘ ማት ነው። ዚህ ይህ የስኬቶቻችን ቁልፎች መጀመሪያ የሚከተኩት እና የሚተከሉት ከልባችን ውስጥ ነው እና አሁንም ማንኛውም አይነት ሰዎች ግን ዛሬ በልባቸው ውስጥ የሌለውን ነገር በሆነ ጉልበት በሆነ ገንዘብ በሆነ አገር በሆነ ሰዎች ነገር ለማግኘት ይፈልጋሉ ገንዘብን ባገኝ እኮ ህይወቴ ይሳካ ነበር የሆነ አገር ብሄድ እኮ ውጤታማ እሆን ነበር አገርም ሆነ ገንዘብ የምትፈልገውን ነገር ሊሰጥህ ቢችልም ነገር ግን የምትፈልገው ነገር ላይ ግን ጸንተ እንድትኖር አያደርግም። ለምንድን ነው ያገኘው እነዚህ ነገሮች ውጫዊ ነገሮች ናቸው እንጂ ኑሮን አያኖርህም ኑሮን የምትኖረው ከልብህ ተነስተ ነው በውስጥ ካለ እውቀት ተነስተ ነው ገንዘቡ ቢመጣ ስልጣኑ ቢመጣ አንተ ውስጥ ያለው ያ ደካማ አንተን የሚጎዳ ሀሳብ እንዲያውም በእጥፍ በኃይለኛ ጉልበት መገለጥ ይጀምራል ማለት ነው። ያ ማለት ልንገራችሁ፣ ዛሬ የሚጠቅመንን ነገሮች ሁሉ በጥቅቅል በትንሽ ደረጃ የምናደርግ ከሆነ ስልጣንና ብር ብናገኝ ቦታ ብናገኝ፣ ያንን የለመድነውን ክፉን ነገር በስፋት እናደርገዋለን ማለት ነው። ከዛ ሞታችን ውድቀታችን ይፈጥናል እንጂ ሪዛልት አይደለም ማለት ነው። እና የመጀመሪያ የስኬቶቻችን የለውጦቻችን ምንጭ መጀመር ያለበት በውስጣችን ያለውን ሀሳብ በእውነት በእግዚአብሔር ሀሳብ ቀይረን ጤናማና ትክክል የሆነውን ነገር በልባችን ካስቀመጠን በኋላ ምንም ነገር እንስራ ምንም ነገር እናደርግ ይሳካልናል፣ ይቀናናል። ተባርካችኋል። የሚቀጥለው ሐሳብ በዚህ የሚጠቅምን ሐሳብ ይዤ እመጣለሁ። ይህንን ቪዲዮ ተመለከታችሁ ሁሏችሁም የኤብሮን ፋሚሊም እንዲሁም ፓርትነር ማናቸውም ሰዎች ሁሉ ላይክ በማድረግ ኮሜንት በማድረግ ያልገባችሁም ጥያቄ ካለ ጥያቄያችሁን ብትልኩልን እንዲሁም ደግሞ በስክሪን ላይ በሚታየው ስልክ ደውላችሁ ማንኛውም የጸሎትም እርዳታ፣ የምክርም እርዳታ ማግኘት ትችላላችሁ። ይህ እነዚህ አጫጭር ቪዲዮዎች እናንተን ለሆነ ነገር እንድትነሳሱ ኢንስፓየር የሚያደርግ እይታን የሚከፍቱ ሀሳቦችን እኔም ከጓደኞቼ ጋር አብረን ቁጭ ብለን ዲስከስ እያደረግን ብዙ ሰፊ ሀሳብ ይዘን እንመጣለን። ተባርካቸዋል።